በአረበኛ ሱኩን ሲሆኑ ድምፃቸው የሚሰማና የማይሰሙ ፊደላት አሉ። እንዴት? እስኪ በእነዚህ በሁለቱ ቃላት መካከል ያለውን ልዩነት እንመልከት። ስ ብ ስ ብ እዚህ ላይ እንዳስተዋል ነው ሲን ፊደል ሱኩን በሚሆንበት ጊዜ ድምፁ በግልጽ ያስታወቀ ሲሆን፣ ባዕ ፊደል ግን ሱኩን በሚሆንበት ጊዜ ድምፁ ብዙ የማያስታውቅም ሙሉ በሙሉ ጠፍቷል ማለት ይቻላል። ባዕ ፊደል ብቻም ሳይሆን ሌሎች ፊደላቶችም በዚህ መልኩ ሱኩን ሲሆኑ ድምፃቸው የማያስታውቀዋሉ። ዳል ፊደል አድ አ እነዚህ አምስቱ ፊደላት ሱኩን በሚሆንበት ጊዜ ድምፃቸው ሙሉ በሙሉ አያስታውቅም ወይም ደግሞ ሙሉ በሙሉ ይጠፋል። ታዲያ ለምንድነው ድምፃቸው በዚህ መልኩ የሚቀንሰው ወይም የሚጠፋው ከተባለ እነዚህ ፊደላት ሱኩን ሆነው በምናነብባቸው ጊዜ ትንፋሽ ወደ ውጭ ስለማይወጣ ወይም እዛው አፋችን ውስጥ ታፍኖ ስለሚቀር ነው። ለዚህ ነው ታዲያ ቁርአንን በምናነብበት ጊዜ የፊደላት ድምፅ በዚህ መልኩ እንዳይጠፋ ሲባል ቀልቃላ የሚባል ህግ የመጣው ምክንያቱም ቀልቀላ ብሎ ማለት እነዚህ ፊደላት ስኩን ሆነው በምናነብባቸው ጊዜ ቅድም እንዳየነው የትንፋሽ መታፈን ወይም የድምጽ መቀነስ እንዳይፈጠር ሲባል ትንፋሽ ወደ ውጭ መልቀቅ ወይም ድምፃቸውን ጎላ አድርጎ ነጠር አድርጎ በሚያስተጋባ ድምፅ ማንበብ ማለት ነው ማለትም አብ ሳይሆን

አልብሩጅ ሙሒጦ አልሐቅ። ስለዚህ ቀልቀላ ብሎ ማለት ፊደሉ ስኩን ሆኖ በምናነብበት ጊዜ ድምፁን ጎላ ማድረግ ወይም ነጠር አድርገን በሚያስተጋባ ድምፅ ማንበብ ማለት ነው። ታዲያ ከአረብኛ ፊደላት መካከል የዚህ አይነት ባህሪ ያላቸው ፊደላቶች አምስት ሲሆኑ እነሱም ቋፍ፣ ጦ፣ በ፣ ጂም እና ዳል ናቸው። ባጭሩ ቁጥቡ ጀድ ብለን በቀላሉ መያዝ እንችላለን። እነዚህ ፊደላት ታዲያ የቃል መካከል ላይም ይሁን የቃል መጨረሻ ላይ ስኩን ሆኖ በምናገኛቸው ጊዜ ቀልቃል አድርገን ወይም ድምጻቸውን ጎላ አድርገን እናነባቸዋለን ማለት ነው። እዚህ ላይ ስኩን ሲባል ታዲያ ሁለቱንም የስኩን አይነቶችን ያካትታል ማለትም አንደኛ ትክክለኛ ስኩን ሲኖረው ማለት ሲሆን፣ ይቺ የሱኩን ምልክት ከላዩ ላይ ተቀምጣ በምናገኝበት ጊዜ ማለት ነው ለምሳሌ

ሁለተኛው የሱኩን አይነት ደግሞ የቃሉ መጨረሻ ላይ ወይም የአንቀጹ መጨረሻ ላይ በምናቆምበት ጊዜ የሚፈጠር የሱኩን አይነት ሲሆን እንደሚታወቀው ማንኛውም የአረበኛ ቃል ላይ በምናቆምበት ጊዜ የፊደሉን ሐረካ ወደ ሱኩን ቀይረን ማቆም እንዳለብን ከዚህ በፊት አይተናል። ለተጨማሪ ማብራሪያ ይህን ቪዲዮ መመልከት ትችላላችሁ። ስለዚህ የቀልቀላ ፊደሉ ላይ የዚህ አይነት ሱኩን ካለም፣ ልክ እንደዚሁ ቀልቀላ አድርገን ወይም ድምፁን ጎላ አድርገን እናነባለን ማለት ነው። ለምሳሌ

አንድ ሱኩን የሆነን ፊደል ድምፁን ጎላ አድርገን ወይም ነጠር አድርገን በሚያስተጋባ ድምፅ ማንበብ ማለት ሲሆን የዚህ አይነት ባህሪ ያላቸው ፊደላት አምስት ናቸው። እነሱም ቃፍ፣ ጧ፣ በ፣ ጂምና ዳል ናቸው። በአጭሩ ቁጥቡ ጀድ ብለን እንጠራቸዋለን። ታዲያ እነዚህ ፊደላትን ቀልቀላ የምናደርገው አንደኛ ትክክለኛው ሱኩን ወይም የሱኩን ምልክት ተቀምጦባቸው ስናገኝ አሊያም ደግሞ እነሱ ላይ በምናቆምበት ጊዜ በሚፈጠረው ሱኩን አማካኝነት ነው። በዛሬው ቪዲዮ አዲስ ነገር እንዳገኛችሁበት እና እንደተጠቀማችሁበት ተስፋ አድርጋለሁ። እንደዛ ከሆነ ደግሞ ላይክና ሸር ማድረግ እንዳይረሳ። ቁርአንን በኦንላይን በግል ከኔጋ መቅራት ለምትፈልጉ ኮሜንት ላይ በማስቀምጥላችሁ የቴሌግራም አድራሻ አላም ስልክ ቁጥር በማናገር ቂራታችሁን መጀመር ትችላላችሁ። በቀጣይ በሌሎች ቪዲዮች እስክንገናኝ ድረስ መልካም ጊዜ መኝላችኋለሁ። ወሰላሙ አለይኩም